ሰላም ዩቲዩብ፣ እንዴት አላችሁ? በሙዚቃዊ ሀሳቢዎች ድጋሚ ተመልሰናል። ዛሬ ልንጫወት ያሰብኩበት የሙዚቃ ሀሳብ ሀይሉ አመርጋ ሀይሉ ጃኑ በሚለው በምናውቀው ስለሱ የሙዚቃ ሀሳቢዎችና ሙዚቃዎች አንዳንድ ሀሳቦች ለማውራት ነው የተገናኘ ነው። በሀይሉ አዲሱ የሙዚቃ አልበም በጣም በጣም ነው። በቃ እኔ ከጠበቅኩት በላይ ነው አሪፍ ይሆን ነው ከድምጽ ከዜማ ከቅንብር እንዲሁም ከግጥም አንጻር ዘመን ተሻጋሪ የሚባል አይነት ሙዚቃ ስሜት ሰጥቶኛል። እንኳን ደስ ያለ ሀይሉ ማለት ፈልጋለሁ። በጣም አድናቂው ነኝ። በቃ እኔ የሚመቹኝ እምላቸው እንደዚሁ ማለት አይቻቸው ምቾት ከሚሰጡኝ ሰዎች እንደዚህ ሙዚቀኞች አንዱ ሀይሉ ነው። ሀይሉ አልበም በማውጣቱ ብዙ ምስጠብቀው ነበር፣ ደስ ብሎኛል። ዛሬ ሀይሉ ሀሳብ ላይ እንጫወታለን። ኃይሉ ሶስተኛ አልበሙን ነው። በአልበም ደረጃ ሁለቱን ከጃኖ ባንድ ጋር ሆኖ አሁን ደግሞ ራሱን ችሎ በራሱ የሙዚቃ የሙዚቃ ሀሳብ ወይም ደግሞ የሙዚቃ አይነት ስሜት ሀይሉን የሚመስል የሙዚቃ አልበም ነው። የኛው ሁለቱ ላይ አንደኛው 2010 የወጣው ለራስ ነው እና 2 አምስት አይነት የመጀመረው የጃኖ ባንድ አልበም ላይ ነበር። እና ሀይሉ ጃኖን ከመቀላቀሉ በፊት አልበም እየሰራ ነበረ። እና ጃኖን የመቀላቀል እድል ሲያገኝ ነው የጀመረውን አልበም ትቶ ወደዛ ሄደው። እና ሀይሉ አልበም ሰርቶ ቢሆን ምን አይነት ይሆን ነበር ብዬ እያሰብኩኝ ነበር ይህን አልበም ስሰማው። ማለት በዚህ ያህል ሊመጣ ይችላል አይችልም እንግዲህ አናቀም ጀምረውት የነበረውን ነገር ሰምተን ነበር መዳኘት ምንችለው እና የመጀመሪያው የሀይሉ ሐሳቦችን እየሰማው ነበር ሀይሉ የሆነ ከባድ ዜማ ይችላል ያስባለኝ ነው። በየውም መኮንን ሮጣል የሚለውን ዜማ ለይመስለኛል ይመስለኛል የሰረው ስሙኑ ነው። አውቄ ኦኬ ሶ ይችላል ነው እያልኩኝ ነበርና አሁን በ13 ራክ ጸዴ፣ ጸዴ ሰዬ የእውነትም ዜመኛ ነው። ለሙዚቃ ሙዚቃ አለ ያልኩት ልጅ ነው እና ዜሞቹን በደንብ ንወደድኳቸው እና አልበሙ ከወጣ አስራ ምናምን ቀኑ ነው። እነዚህ አስራ ምናምን ቀኑ ላይ መጀመሪያ ሰምችን በመጀመሪያ መስማት ውስጤ ገብቶ በቀን ውስጥ ያለማጋነን ከአምስቴ በላይ አንዳንዴ መጀመሪያ አካባቢ ላይ ሰባቴ እያቆጠርኩት ዛሬ ስንቴ ሰማት አስር 8 ስምንቴ እያልኩኝ ነበርና የተማያደርስ→ የሚለው ሙዚቃ በቃ ፋቨራይት የሆነዋል፣ ከአልበሙ ላይ እና በእርግጠኝነት ከቴድሮስ ታደሰ ዝምት አልበም ከ89 በኋላ ይህ አልበም እንደዚያ የሆነ የሱ አይነት ሙዚቃ ስሜት ሰጥቶኛል። ምናልባት ከጥራት አንጻር ብዙ ሰው ላይ ስማማ ይችላል። ግን እኔ በቃ ዘመን ተሻጋሪ ሀይሉ ከሀይሉ የሙዚቃዊ አረዳድ ጋር የሚሄዱ ባለሙያዎችን የሚመረጠው ኃይሉና አክሌሉ የሚባል ገጣሚ ነው። አብዛኛውን እንዳለ እንትን ያረጉት ግጥም፣ ዜማ እራሱ ነው። ሙዚቃ አሬንጅመንት ሚኪጃኑ ሁለት አለ፣ በረከት የሚባል ልጅ አለ፣ ኤርሚያስ ዳኛ የሚባል ልጆች አሉ። ብቻ እነሱ ሰርተውታል። ማስተሪንጉም አበጋዝም አለበት ብቻ እና የቴዲ ዝምታ አልበም ላይ ማበጋ ስላለ መሰለኝ እሱ አይነት ስሜትን ያሰጠኝ ለኔ እና በጣም የወደድኩት አልበም ነው። የሀይሉ ሙዚቃዎች ተደጋግሞሽ አሻማሻም የሚል ሙዚቃ አለ ነው አሻማ ደኮሮሚያ ከሚለው እዚህ ላይም አሻም የሚል ሙዚቃ አለ እና ከዚህ ቃል ጋር ሀይሉ ምን አይነት እንትን አለው እያልኩ እያሰብኩኝ ነበረ። በዚህ አልበም ላይ እንደዚህ ጠቅላላ አርጋን ወይም ደግሞ እኔ እንዳወራ ምቾት እየሰጡኝ ሶስት አይነት ሀሳቦች አሉ። አንደኛው የሀይሉ ሀገራዊ እሳቤ ከመጀመሪያው ሙዚቃው ጀምሮ፣ ሁለተኛውም ስለ ሀገር አለው፣ ሶስተኛውም ስለ ሀገር አለው። ሀገርን የሀይሉ ሀገር እንዴት ነው የሚለውን እያሰብኩት ነበረ። ሁለተኛው ደግሞ እዚህ ላይ ዘር በደንብ እያባላ የሰው ነፍስ እየቀጠፈ ብዙ ነገርን እየበላብን ያለው ነገር አለ በተለይ በዚህ ዘመን ላይ ከፖለቲካው ከማህበረሰባዊ ከማህበረሰባዊ ሳቤም አንጻር ማለት ነው እና የሀይሉ ለሀገሩ የሆነ በጎ ተመኝ አይነት ሰው ነው። ከመጀመሪያው አልበም ጀምሮ አንቺ ሀገሬ ከሚለው ያላሽ እኔ ማተነፍኪኝ ክብሬ ነሽ እና ማረጌ ኮሮ በቅፍሽ አድጌ ያለ የመጀመሪያው አልበም ላይ የመጨረሻው ትራክ ላይ ያለሽ ሙዚቃ አለ። በጣም ዝግብ አለ። አንቺ አገሬ ያለሽን የምትነፍግኝ ክብሬ ነሽና ማረጌ ኮራው በቀሰ ሻድቅ የሚላታ እና ይገርመኝ ነበር ዜማ። እሱ ምን ቢሆን ነው? ኃይሉ የኦሎምፒያ ሰፈር ልጅ ነው፣ የአዲስ አበባ ልጅ ነው እና እንደ እንትንም ምን ያለ እርግጠኛ አሉን እውነት ማለት በምን ያህል ደረጃ እርግጠኛ መሆኔን አላረጋግጥም። የአዲስ አበባ ልጆች በጣም ከእናታቸው ጋር ባላቸው አታሽመንትና እናትን በመውደድ ቀዳሚዎቹ ይመስሉኛል። ከሌሎቹ ጋር ክርክር ሊያስነሳ ይችላል። እዚህ ላይ እንትን አደለውም እና ሶስቱ አልበም ላይ የሀይሉ ሀገሮች ምስኪን የሆነ ደርበብ ያለች ምናምን እናት ነች። ግን ጉስቁል ያለች እናትነቷን ያልከዳች የመቤትነቷ ኑሮ ግን ልጆቿን በማሳደጉ ጠውረድ ስር ማዲያት እና የሁሉ መከፋቶች ያስተናገደች አይነት እናት ነች። ሁለተኛው አልበም ላይ ለራስ ነው ላይ ያለ የትኛው ነበር? በእንቁጣጣሽ ቦየው የሚለው እንትን አለ እና እናትነትን መካድ ወይም ደግሞ የዘመኑ ፋሽን የካፒታሊዝም እንትን አለ አይደለ ዝግብ እያለ ዝግብ እያለ አይደል? ረስችው ነሽ። አይ የቡና እንትን አይ የቡና እንትን አይደለም። እቺ እንትን አልበጣ ብላኝ ነው። እስቲ የቀጠልኩ እንቃል ለጨርሰው ግዴለሽ። እሺ፣ ሬክ ላይ ነኝ አሁንማ። እሺ እና የሀይሉ ሀገር ላይ ሀይሉ የአዲስ አበባ ልጅ ነው፣ የኦሎምፒያ ሰፈር ልጅ ነው። እና ሀይሉ ከእናቱ ጋርና ከቤተሰቡ ጋር ምን አይነት ግንኙነት ነበረው ብዬ እንድጠይቅ አድርጎኛል። በተደጋጋሚ ስለ እናት እና ማለት በተዘዋዋሪ ስለ ሀገር መስራት ስለ እናት ይመስለኛል። ከእናቱ ጋር ባለው አታችመንት አይነት ስሜት ነው ዜማዎቹንና ግጥሞቹን እየመረጡ የሚያመጣው። ከሶስት አልበም አለው ሶስቱም ላይ ስለ ሀገር አለው በጎ ተመኝነት እንጂ ዝም ብሎ በማንቆላባበስ ለገበያ የተሰሩ ሙዚቃዎች አይመስለኝም እ እንዲህ ስሜቶቹን ከአንቺ ሀገር ጀምረው እዚህ ጋር ሀገር አለኝ ሁለተኛው ላይ እዚህ ላይም ደግሞ ማን አለ እንዳንቺ ብሎ የመጣው እንትን አለ እና የሀይሉ ሀገርን የመረዳት ስሜት ከእናት ጋር ባለው በጣም ጠልቅ ቁርኝነት ይመስለኛል። እና ማን አለ እንዳንቺ የተሰራበትን ሁኔታ ሀይሉ ሲናገር እንዲሁ ድንገት ነው ከአቀናባሪው ጋር ተገናኝቶ የጀመሩት ሙዚቃ ነበረ እና እሱን ሙዚቃ ለመስራት ቡና ጠጥተው ነገር መሰለኝ ሲገቡ፣ አቀናባሪው ዝም ብሎ በፉ አይነት ነገር የሚለውን ነገር ሰማና ውስጥ ከገባሁም በኋላ ሲል ሰምቼዋለሁ ውስጤ በለው ብዬ ብሎኝ እንደዚሁ ድንገት በአንድ ቃል እያተጨረሰ ስራ ነው ብሏል እና ማናለ እንዳንቺ በጣም ከባድ ስሜት ነው። ለእናት ለሀገር በጎ የሚመኛት እውነትም አንዳንዴ ከእናት በላይ እና ከሀገር በላይ ማንም የለም። እዚህ ሙዚቃ ላይ ያለው ስሜት በቀጥታ የሚነግረን የሀይሉ እናት ኢትዮጵያውን እያለችበት ስሜት አለ። ጉስቁሉና ይሁን እመቤትነቷ፣ ታሪኳ ምና ያልሰከነው እናትነቷ አለና በሆነ መልኩ ደግሞ ስንያት እርጅና እየጀመራት ሽበት ወጣ ወጣ ሲል ለሆነ ወንድ ልጅ እናቱን መርዳት ለሚፈልግ እናቱን ማገዝ በደንብ ለሚፈልግ ሰው የእናቱን ሽበት ማየት ይመስለኛል። እንትን የሆነ የውስጥ ምን በተለይ ደግሞ እናቱን የሚያግዝበት ኢኮኖሚካሊ ደረጃ ላይ ካልሆነ ትንሽ ህመም አለው እና የሀይሉ ሀገሮች እንደዚህ ይመስለኛል። የጠዋት ጣዬ፣ ኒሻን፣ ሽልማቴ፣ ምድራዊ ገነቴ ይላታል የታደልኩሽ ከላይ ከአርያም ሰማይ ብሎ ስለ ሀገሩ እንደዚህ ይቃኛል እና የሀይሉ እናትነት ከባድ ይመስለኛል። ከሀገር ጋር እንትን ያለው እና ብዙ ጊዜ ደግሞ በደንብ ካስተዋል ነው። በፖለቲካውም ስንመጣ እንግዲህ ዓለም ሰልጥኖ ሌላ አይነት የብስለት ደረጃ ላይ ሆነው፣ እኛ ግን ዞረን ዞረን አሁንም የዘር ጉዳይ ሲያባላ ማየት ህመም ነው በራሱ እና ሀይሉ እዚያ አልበም ላይ ዘመዷ ዘመድ የሚል አንድ ሙዚቃ አለው። ሙዚቃው ሲጀምር በወሎ ቢት ነው የወሎ የሙዚቃ ስልት እሪኩ አይነት ስሜት ነው እያሉ ዘመዷ ዘመድ ሚላልና ሲመስለኛ ይሉ ይህን ሙዚቃ ስልት የመረጠበት አንደ የወሎችን የሙዚቃ ስልት የመረጠበት ሲመስለኝ ሎሬ ጸጋዬ ገብረ መድኅን የሚሏት ነገር አለ ሰው ሲሰለጥን ወለየን ይመስላል የሚሏት ነገር አለች። እና ወሎ የፍቅር ሀገር፣ ሰውን በሰውነቱ የሚቀበሉ አይነት እንትን ናቸው። ልጁ ማህመድ ሆኖ አባትየው ቄስ ሊሆን ይችላሉ አይነት ይባላል የወሎ ማህበረሰብ። እና እንዲህ ተጨንቆ እንትን ያለው ከዚህ አንጻር ይመስለኛል የሙዚቃው ግጥም ላይ የሚላት ነገር አለ። እንኳን እስከ ጓደኛ እንኳን ወዳጅ ዘመድ ከሚወደው ጋር ይጣበቅ የለም ወይ ሲሆን በፍቅር መንገድ ይላል እና እውነትም ሲታሰብ ከፍቅር በላይ ምን አለ? የክርስቲያናዊ ሀሳብ ያለ መጽሐፍ ቅዱስ ላይ ያለ ሀሳብ እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ፣ ፍቅር ግን ከሁሉ ይበልጣል የሚሉት ነገር አለ እና ስናስበው ከፍቅር በላይ እውነት ምን አለ? በዚህ ዘመን ላይ ወርደን ወርደን ፍቅር ላይ ዘር ምናምን ማስገባታችን የእውነት ፔንፉል ነው እና ሀይሉ ዘመኑ ልክ እንዳልሆነ እየሄድንበት ያለውን ነገር መስተካከል እንዳለበት ዘመዷ ዘመዴ በሚለው ሙዚቃ እንትን ይለዋል። ሄዶ ሄዶ ከዚህ ሙዚቃ በመቀጠል የትም አያደርስ የሚለው አለ። ለእኔ የፍቅር ሙዚቃ የምለው ነው። ከሸጌ ከምናምን በላይ ማለት ነው። እዚህ ሙዚቃ ላይ ምን አይነት ሀሳብ አለው ምስልክ? የሙዚቃው ሀሳብ ሰማይ ምድሩ ሰማይ መሬቱ ቢደነቅ ባንቺ ይላታል የምድር ነገስታት ባይሞግሱሽም ቀንና ሌቱላ ተዘበራርቆ ላንቺ ብቻ ብራ ቢመስልልሽም ቴሙች ቴሙች ይላታል ዙር ብያለ አይሽም እና ይሄኛው የወንድ ልጅ ትምከት ይመስለኛል። ፍቅር ላይ ብዙ ጊዜ ወንድ እንተን አይልም። በደንብ በፍቅር እስኪ እስኪነደፍ ሂገውን አይጥልም። ከዛ ተመልሶም ይላታል መልክና ጋልሽ መልክና ጋልሽ ቀልብን ቢሰውር ያየ ሰው ሁሉ ቢደነባበር የአንደበትሽን ቃል ስለሰማው የነፍስሽን ሳላቅ የፍቅርሽን የልብሽን ዜማ እቴሞች እቴሞች ማንንም አልሰማ ብሎ በጣም ይህንትን ይላል። አውቃለሁ ቆንጆንሽ፣ ብዙ ነገርሽ አሪፍ ነው። ሰው ጋ ስትቀርቢ አሪፍ ለመሆን የምትሞክሪው ነገር እኮ ጥሩ ነው። ግን እዚህ ጋ ያፈቀረሽን ሰው ሳታስደስች ይጎሽን ከፍ አድርገሽ በንጹህ ልብ ፍቅርን ይዞ የመጣን ሰው ረግጠሽ ሌላ ሰው ቢያደንቀሽ ከንቱ ነው ይላትና፣ መጨረሻ ላይ ግን በቃ ማንንም አልሰማም እንደውም ይላታል። ዘመናት የት መሙ በብቸኝነት ይላታል። አንቺን ተለማምጬ አንቺን የኔ ከማድረግ ምንም ይምጣ በእውነት መንገድ ከሆነ ችግር የለብኝ የሚላት ይላትና፣ መጨረሻ ላይ መብሰክሰካል። የትማያደርስ የትማያደርስ እየደቀገመ ይላታል። በቃ ይመክራት ይመክራትና ከእጁ እንደወጣ ሲያስብ ነው መሰለኝ አንቺም ባዶ አትቅሪ እኔም ባዶ አርገሽ ይላል። ፍቅር ይበጃናል በሞት የተመለሽ ይላታል እና ከዚህ በላይ ፍቅር ያለ አይመስለኝም። እኔ ከዳዊት መለሰ ከቁንጅና በላይ ከጥላውን ገሰሰ አምሳሉ እኔ ከነዚህ ከነዚህ በላይ የፍቅር የክፍለ ዘመኑ የፍቅር ዘፈን እያልኩ ትሄድ ነው። ይሄን ያህል በቃ ረግሟት ረግሟት፣ ወይም ደግሞ አልሰማሽም ብሏት የእውነተም ልቡን ሲያዳመጥ ያለሱ አይችልም የዚህ የሙዚቃ ስልት ሀይሉን በምናቀው መንገድ ሮክና ብሉዝ አይነት ስሜት አለው። መሀል ላይ ደግሞ የሚገርም አኮርዲዮን አለ እና ሙዚቃ ወደፊት የሚገርመው ደግሞ ዩቲዩብ ላይ ከተጫኑት ሙዚቃዎች ብዙ ያልታየው ይሄ ሙዚቃ ነው። 30 ምናምን ሺህ አይነት ቪው ነበር እስክንቀርጽበት ሰዓት ድረስ እና ሀይሉ አርንቅ ያለው በመቀጠል ለላልሽ ነፍሴ ወደሚል ሀሳብ ተሸጋግሯል። በአሁኑ ሰዓት ላይ በፖለቲክሱንም ካየ ነው የሃይማኖቱ ሁኔታውንም ካየ ነው ለትውልዱ መላሸቅ የሁለቱ ሚና ከፍተኛ ይመስለኛል። እንግዲህ 98 ፐርሰንቱ ምናምን አማኝ ማህበረሰብ በሚባሉበት ሁኔታ ልን የትውልዱ የሞራል ልጭቀት ይህን ያህል ከደረሰ የእምነት ተቋሙና ትምህርቱን ምናምን መጠየቅ አለብን ብዬ ያስባለሁ እና የሴንትራል ፖለቲክስ ወደ አዲስ አበቤነት ካልመጣ እልክ ይመጣል ብዬ አላስብም። አሁን ባለው ኮንቴክስት ጥግና ጥግና ጥግ ነው የሚያዘውኛ ወይ ጽንፍ ነው ወይ ጠላት ነው ወይ ወዳጅ ነው እዛ ኬርክ የዛነ እዚህ ከመጣ እዚህ ነው የምትው ነው እና አዲስ አበቤነት በሳቢ ላይ ሲመጣ ግን ሁሉንም አሰባሳቢ ሁሉንም የራሴ የማድረግ አይነት ስሜት ነው እና እልል አለች ነፍሴ ብሎ ኃይሉ በመቀላቀሉ ደስ ብሎኛል። ከነ ሮፊ ሸጌ ወደ ወደኋላ ስንመለስ እነ ጌታቸው ካሳ ው አዲስ አበባ የትውልድ አገሬ ከሚለው እያለ እያለ ጆኒ ረጋ ከፍ አርጎት አብዱኪያር ተቀብሎት፣ እዛ ሮፊ ምናምን አምጥተውት አሁን ላይ የአዲስ አበባነት እሳቤ ከፍ ማድረጋቸው አዲስ አበባን በጥልቅ የሚወድ ከሚወድ አንድ ሰው የሙዚቃ መዘፈኑ ደስ ብሎኛል እና ዝም ብዬ ሳሰበው አዲስ አበባ ለምንድን ነው ይህን ያህል የምትወደድም? በተወላጆቿም ዘንድ እንግዲህ በኖሩባትም ዘንድ በተለየ ሁኔታ ትወደዳለች አዲስ አበባ እና ምንድን ነው ብዬ ብዙ ጊዜ ከወዳጆቼ ጋር ጫወትበታለሁ ይሄን ሀሳብ። ምናልባት አስጠጊ ስለሆነች ይሆናል ወይም ደግሞ የፖለቲካል ቅርጿም ወይም የሆነ የእኔ ብቻ የሚለው ነገር ስላደለ ይመስለኛል እንደዚህ እና አዲስ አበባን ስለ አዲስ አበባ በመስፈንቅ እልል ላለች ነፍሴ ሸገር በመድረሴ ስላልክ ሀይሉ ደስ ብሎኛል። ይህን የሙዚቃን ሀሳብ ስላነሳክ እንደ አንድ አዲስ አበባን እንደሚወድና እንደ አንድ ሀይሉ አድናቂ ደስ ብሎኛል። ሲቀጥል አሻም የሚል ሙዚቃ አለው ሀይሉ እዚህ አልበም ላይ ከዘፈነው። ይህ ሙዚቃ የሚገርመው ከኢንትሮ ጀምሮ አንጀቱ ይሁን አንጀት ውስጥ ይገባል። የሆነ እንትን የሚል አይነት ሙዚቃ ነው። እውነትን መካድ ካልፈለግን በስተቀር ባለፉት አስር አመታት ለኦሮሚያ ለሚባለው ማህበረሰብና አካባቢ ብሶ ያሉ አመለካከት ተቀይረዋል። በፊት ጨዋ፣ አዛኝ፣ በቃ ያው አገር ገራጋር ምናምን የሚባሉ ማህበረሰቦች ነበሩ እና ካለፉት አስር ዓመታት ስምንት ዓመታት በኋላ ከፖለቲካዊ ሁኔታውም ሊሆን ይችላል የሆነ ስሟ ጠልሽቷል። እዚህ ሙዚቃ ላይ ሀይሉ ይከነከናል። የሚገርመኝ ሀይሉ እውነትን የሚክድ እንትን አይነት አይደለም። ወይም ደግሞ ጠርዝ ይዞ የሚጮ አንዱን ደግፎ አንዱን ነቅፎ አይነት ሀሳብ ያለው ሰው ሳይሆን የሚያየውን እውነቶች መስተካከል አለበት የሚለውን ነገር እንደሆነ በጨዋ ቋንቋ በጨዋ አንደበት ነው እንትን የሚለው። የኦሮሚያ አካባቢ ከፖለቲክሱ አንጻር ነው ይመስለኝ ብዙ ጠልሽተዋል ስማቸው የምነካችው አይነት ስሜት አለ። ይህ ሙዚቃ ለሀገርም ሊሆን ይችላል፣ የሀይሉ ስሜት ላይሆን ይችላል። እኔ ሳዳምጠው ለሰጠኝን ትርጉም ነው ለመጠ የፈለግኩት እንጂ ምናልባት ሀይሉ ከሀገር ለሀገር አስበው ያዘፋ ነው ሊሆን ይችላል። እኔ ግን ከሙዚቃው ሲጀምር ካለው ኢንትሮ የሙዚቃውም ይዘት ስናስበው ፕላስ ደግሞ የሙዚቃው አይነት ስናስበው ወደ ሮሚፋ አይነት የሚሉ ነው። እዚህ ሙዚቃ ላይ አሊቢራ በሕይወት ኖሮ አብሮት ቢገባው በጣም ደስ ይለኝ ነበር። አይ አንዶም አሊቢራ መጨረሻ አካባቢ ላይ ኮላቦሬት እያደረገ ከእነ እንትና ጋር እየዘፈኑ የነበረውን ነገር አንሳስ፣ ምን አለበት አብረው በዘፈኑ ያልኩት ነገር ነው። አሻም ያበሬዱ እያሌላ እና ሀይሉ ማን ነው፣ አሊ ገብቶ ቢሆን ኖሮ ይበልጥ ደስ ይለኝ ነበር። እና ማህበረሰቡ ደምግባት ሳይጎል ከነ ሙሉ ግርማ ለምለም አያጸንሽ እሳጭር ሳይበለው ጡቶች ሳይነጥፉ ስስት ሳይነካቸው ሳታጭ ገረጣሽ አዘን ገባሽ ምን ነው ብሎ እንትን ይላል። ለሀገርም የሚሆናል ግን በቀጥታ ለሆሮሚያ ለምትባለው ጀስት ያን ማህበረሰብ ለሱ ያሰጠው እንትን ይመስለኛል እና የሀገር ሀገርነት ታጩ ስስት ሳይነካ ምድሩ ማለት ለምለም ምድር የሚባል ሁኔታ ሊሆኑ ለምን ለእኔ ብቻ ያላቸው አይነት ስሜት ያላቸው መስሎ ተሰማኝና በኋላ ላይ ይምጣልሽ ሰላሙ እያለ እንትን ይላል። ምኞቱን ያጋራል አይሉ ማለት ነው እዚህ ሙዚቃ ላይና የእውነትም ሰክኖ ስታዳመጠው ያምጣልን ሰላሙ የሚያስብሉ ብዙ ነገሮች አሉ እና ያለፉት አስር ዓመታት እንደ እንደ ትውልድም እንደ ኢትዮጵያዊም በደንብ አሳዛኝ ነገሮች ያለፍንባቸው ነገር ይመስለኛል። እና አየዋቸው የሚል ሙዚቃ አለው እዚህ ላይ አየዋቸውን ደግሞ እኔ አድሬስ ማድረግ የፈለግኩት ለትግራይ ይመስለኛል። በቃ ግጥሙን ስሰማው የትግራይ ማህበረሰብ ነበር እያሰብኩ የነበረው። አልቀሳለች ይላል አዝናም ተደስታ፣ ክፉና ደጋይታ ተከፍታለች፣ በእኛው መምታማ፣ በእኛ ሰው ተዳክማ ከግራ ቀኝ ብትላተምም ፍቅር አላት የሚያክም በጥላቻ ብትታደን ፍቅር አላት የሚያድን እያለ የነበረውን ነገር ያ ጊዜ ላይ እንደ ዘመንም እንደ ትውልድም አብዛኛው ሰው ልክ ያልነበረበት ነው። አያዟቸው አይነት ስሜት ያለው ይመስለኛል። ምናልባት ሙዚቃ ቀድሞ ወጥቶ ቢሆን ኖሮ በቀጥታ ያገኛቸዋለሁ እያስባለሁ፣ ያኔ ማህበረሰቡ አዝኖ ብዙ ነገር ደርሶበት እና ብዙ ልክ ያልነበረ ነገር በአንድ ላይ ተቀብሎ ስለነበረ እነሱ ቀድመው ወጥቶ ቢሆን ኖሮ በቀጥታ ያ ያገኛቸዋል አስባለሁ። እና ፍቅር አላት የሚያክም የሚያክል ይላል። እና ይህ ሙዚቃ በቀጥታ ለእነሱ መታሰቢ ያደርጋለሁ። እኔ በፍቃድ የሚገርመው እዚህ ሙዚቃ ላይ ዝማ ላይ የሚል አንድ ሙዚቃ አለ። ኃይሉ ትውልዱን ወይም ደግሞ ከጃኖ መፍረስ በኋላ ረጅም ጊዜ ወደ ሚዲያ ያልመጣም አልበም ላልበም ስራውም ይሆናል በቃ ጥጉን ይዞ ሰክኖ እያሰበ ግጥም አብሮ እየጻፉ ዜማውን እየሰራ አልበሙን ለመስራት ስድስት ዓመት እንደፈጀበት ሲናገር ነበር። ከጃኖ መፍረስ በኋላ እና ወደ ሚዲያ ለመምጣቱ ይመስለኛል ብዙ አፎችን ብዙ ልክ ያልሆኑ ነገሮች በሚዲያ ሲተላለፍ ማየቱ ይመስለኛል ይህን ሙዚቃ ወደ አምሮ እንዲመጣ እያደረገ ይመስለኛል። እዚህ ትውልድ ላይ በአሁኑ ሰዓት ላይ ሁሉም ባለሚዲያ ነው። ሁሉም ሰው ያወራል። አፍ ብዙ ነው፣ ጆሮ ትንሽ ነው። ሰክኖ የሚያዳምጥ የሚወያይ፣ የሚከራከር፣ በቅን መንፈስ የሚያርቅ ምናምን አይነት ሰው በጣም ማግኘት ከባድ ነው። አንዱ ይነሳና ከፍተኛ ጥላቻ እንትን ይላል እንደውም ብዙ ሰው ለማለቁ እና ብዙ ጦርነቶች እንዲፈጠሩ ብዙ አፎች ዝም አለማለ አለማለታቸው ይመስለኛል። አይ ሙዚቃ ይሉ ለዚህ ትውልድ በቀጥታ ለአብዛኛውን ሰው የሚመለከት ዝም አለ ዝም ማለት እንዴት ብዙ ነገርን እንደም እንደሚያነጽ የሆነ ሰዓት ላይ ይላል። የሙዚቃው መሀል አዝማች ላይ አይነት ነገር ነው ግጥሙ ልሳን ቅን ካልሆነ ቁም ነገር ካልሰራ በጎን ከሚዘምር ካልቆመ በጋራ ወርቁን ቃል ላያረግ ሰው ለምን ይከፈታል በአፍ ሰው ከሚጠፋ ዝምተው ይሻላል ይላል። እውነትም ስናስበው በብሔር፣ በሃይማኖት፣ በጎራ አንድ እየተከፋፈልን ሶሻል ሚዲያው ላይ ብዙ አይነት ጥላቻ እንትን ይላል እና የሚያርቅ ሀሳብ ካልሆነ ዝም ማለታችን ምንድን ነው? ለትንሽ ጥቅማጥቅሞች ወይም ደግሞ ዝም ብሎ ስሜትን ለመግለጽ አንዳንዴ እኮ ተናግሬ የመናገር ቫልዩ ምንድን ነው የሚለውን ነገር ሳንመንዝል ዝም ብለን የምናወራ ከሆነ ብዙ ነገር ነው የምናበላሽው እና ዝም ማለት ይሻላል። እንደውም እዚህ ሙዚቃ ላይ የሀይሉ ሐሳቡ ላይ እንትን የሚለው ነገር አለ። ዝም ያለ የሚጸጸቱ ነገር የለም። አሁን ብዙ ጊዜ ሰው ስሜታዊ ሲሆን እንደዚህ ያወራና ነገሩ ካለፈ በኋላ ወይ ደግሞ ብዙ ጥፋቶች ከመጡ በኋላ ተረጋግቶ ሲያስበው ምን አለ ዝም ማለት ይላል። ብንናደድ ወይም ደግሞ ምንም አይነት ስሜት ስር ብንሆን ዝም ብለን ነገሩን ወይም ደግሞ ወደፊት የሚመጣ የሆነን ችግር መቅረፍ ከቻለን የሚያጸጽተን ነገር የለም ብሏል። በጣም የሚገርም ሀሳብ እንደሆነ ፖለቲካ ላይ የሰማነው ነገር አለ። ጃዋር አመድ ጃዋር መሐመድ ከተፈታ በኋላ ምን ገባክ ተብሎ ሲጠየቅ ሁሉም ነገር አይነገርም አይነት ሳቢ አለ። ዝም የምንላቸው ብዙ ነገሮች መኖር አለባቸዋል። ና ዲኮራጄ ጋ ስንጫወት የሁሉ ነገር በሱ የተነሳ እንደሚመጣ ማለት ዝምታው እሱ ነገር ሊያጠፋ እንደሚችል ሳይገነዘብ ነበር የሁሉ ነገር ሲያወር ነበር ነው ብለ በጣም እንትን ብለንበታል። የሚገርመው ከዚህ ጋም ተይዞ ጠቅላይ ሚኒስትሩ ያሉት ነገር ነበር። የሆነ ጊዜ የሚያስደነግጠኝ አዲስ አበባ ላይ ከፍተኛ የኦሮሚያ ጥላቻ አለ ብለው ሲሰብኩ ነበር። እንደውም ህዝባችን ምስጋና የግባው ማለት ያሻል። ከፍተኛ የእንትን ማለት የጥላቻ ቀስቀሳ ነው። በጣም ሾክ ዳረግ ነበር። ረጅም ጊዜ ምን ሆኖ ነው? የሆነ ፖለቲካ ይተርፍ ለማግኘት ሊሆን ይችላል እንደዚ የተባለው ግን፣ በሌላ መንገድም ማግኘት ይቻላል ብዬ አስባለሁ። እንደዚህ ጥላቻ ከሚመጣ ትውልድን የሚሻገር ሰውን ከሰው የሚያገዳደል ብዙ ንብረት የሚያጠፋ ነገር ከማምጣት ብዙ ሰዎች ብዙ የፐብሊክ ፊገር የሚባሉ ሰዎች የሚናገሩት ነገር አሁን ላይ ብዙ ሰው ሲያጣላ፣ ብዙ ሰው ሲያናክስ፣ ብዙ ነገር ሲያመጣ እናያለን። እና የናቲማን አንድ ሙዚቃ አለን ማለት እልፍን ሳይዘራ ግብ ሳይፈራ ስንት አለ ያጨደ የሞላው መከራ ይለን ማለት የእኛ ዝም ማለት ወይም ደግሞ የኛ እንደዚህ በቡድን በጎራ ተከፋፍሎ መጣላት ተከፋፍሎ እንደዚህ የሆነ ነገሮች መፍጠራችን ለገበሬው ማረሻውን ወይም ደግሞ ዘር አንሰጠው። የኢትዮጵያ ገበሬን ካየ ነው ከሺ ዓመትና ምናምን አይነት ነገር በበሬ ነው የሚያርሰው። እሱን ነገር ራሱ አላሻሻልንለትም። እሱን ሳናሻሽልለት የኛ ዘራችንን አስቀድመን ሃይማኖታችንን አስቀድመን ይህን ያህል መባላታችን ባሊ ያለ ብዬ አላሰብም። ሃይሉም ይህን ተገንዘቡ ይመስለኛል። ሃይሉ እነዚህ አብዛኛው ሙዚቃዎቹ ላይ ለቃሉ ታማኝ አይነት ሰው እንደሆነ ወይም ደግሞ የቃልም ጉልበት በደንብ የተረዳ አይነት ሙዚቀኛ ይመስለኛል። ወደ ክርስትና ሀሳቢም ስናመጣው በእስልምናም ዘንድ ያለ ሀሳብ ይመስለኛል በመጀመሪያ ቃል ነበረም፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ ነው የሚ ሀሳብ ና በቃል ቃል ያድናልም ያጠፋልም። የምንናገረውን ነገር መዝነን ከአፋችን የሚወጣውን ነገር ካልሆነ ሰውን፣ እንሰብርበታለን፣ እናከምበታለን እና ሀይሉ አብዛኞቹ ቃላቶች የሚያክም ናቸው እና ተጠንቅቆ መስራቱ ይመስለኛል። የሀይሉን ለመወደድ እና የሚያልንትን ለማምጣት ይሆናል እዚህ ጋር ተይዞ ከተራሮ ማዶ ስለሚለው ሙዚቃ ባወራ ረጅም ዓመት ማለት ከአሁን በኋላ ወደፊትም ብዙ አመት የሚያምወደው ሙዚቃ ይመስለኛል። እና እዚህ ሙዚቃ ላይ ሙዚቃ ብቻ ነው ብዬ ማለፍ ይከብደኛል። ከተራሮ ማዶ አለች የልጅነት ልብ ያፈራት ወዳጅ እያለ የሆነ ከባድ ከባድ ሀዘን ማለት እየመጣብን የነበረውን ነገር ይመስለኛል በቀን የነገረን ስንዋደር ኖረን ኖረን ኖረን ቢያለያየን ጊዜ እንኳን ሰውን እንባ ተናነቀ ወንዝ ይላል እና እስኪ ወንዝ ሲተናነቅ ያለው ስሜት በጣም ይከብዶኛል እና ሀይሉ ወደፊት በጣም ከፍተኛ የሆነ የሙዚቃ ልቀት ላይ እንደሚደርስ እርግጠኛ ነኝ እና ይህን ሙዚቃ ሳዳምጠው ዘመን ተሻጋሪ እንደሆነ አይነት ስሜት ተሰምቶኛል እና ሀይሉ መልካም እድግ ይህ ሙዚቃ በጥቂቱ ዳሰኗል እናመሰግናለን። አለን አልመጣል ስንት ደቂቃ መጣልኝ ብዬ ግ ቢያንስ የቅዳሜን ስሜት አጥቻለሁ። ሰላሳ ደቂቃ አካባቢ ነው።